ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላም እና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌ ሬዳ አለሙ እንዲሁም ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችን ቆዩ። በዲላ ከተማ ቃለ ሕይወት ቤተ ክርስቲያን የሙሉ ቀን ዐውደ ጥናትና ስልጠና እንደሚካሄድ ተነገረ። ባለፉት ቀናት በንሳ ዳጌ አለታ ወንዶና ሐዋሳ ከ15000 በላይ የሆኑ የቤተ ክርስቲያን የሙሉ ጊዜ አገልጋዮች መሪዎች የዩኒቨርሲቲ ተማሪዎች ይህንን የትምህርት ፕሮግራም መከታተል መቻላቸው የተነገረ ሲሆን ከዛሬ ከህዳር 29-30/2018 ዓ ም በዲላ ከተማና አካባቢው ቃለ ሕይወት ቤተ ክርስቲያን የሁለት ቀን ዐውደ ጥናትና ስልጠና እንደሚካሄድ ተገልጿል። በእነዚህ ቦታዎች ትልቅ ድል የሰጠን ጌታ በዲላ ድንቅ ነገር እንደሚያደርግልን እውን ነው ሲሉ የዝግጅቱ አስተባባ አዘጋጅ የሆኑት ዶክተር ተስፋዬ ሮቤሌ የተናገሩ ሲሆን ቅዱሳን መጽሐፍትን በመመርመር ራሳችንንና ሌሎችን ከኦንሊ ጂሰስ መናፍቅ እንቅስቃሴ እንጠብቅ በማለት እንዲሁም ሰፊ የጥያቄና መልስ ጊዜ ስለሚኖረን ጥያቄዎቻችሁን ይዛችሁ ኑ ሲሉ አጽንኦት ሰጥተው አሳስበዋል። በቢሊግርሃም ኢቫንጀሊስቲክ አሶሴሽን የተዘጋጀ የክርስቲያን ሕይወትና ምስክርነት ስልጠና ለድሬዳዋ አገልጋዮች ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። በቢሊግርሃም ኢቫንጀሊስቲክ አሶሴሽን የተዘጋጀ የክርስቲያን ሕይወት ምስክርነት የተሰኘ ስልጠና ቅዳሜ ህዳር 27 2018 ዓ.ም በድሬዳዋ ከተማና ዙሪያዋ ለሚያገለግሉ ለልዩ ልዩ ቤተ እምነቶች የቤተ ክርስቲያን ደጋፊ አገልጋዮች ተሰጥቷል። በድሬዳዋ ምዕራብ መሰረተ ክርስቶስ ቤተ ክርስቲያን ለግማሽ ቀን በተካሄደው በዚህ ስልጠና ቁጥራቸው ሰማንያ የሚሆኑ በአሁኑ ጊዜ በወንጌል ስርጭት፣ ደቀ መዝሙር በማፍራት በዝማሬ በሌሎች አገልግሎት የሚያገለግሉ ወንድሞችና እህቶች ተሳታፊ ሆነዋል። ወንድም ያሬዳሻ ተሻግሪ የቢሊግርሃም ኢቫንጀሊስቲክ አሶሴሽን የስልጠና የክትትልና የማማከር ክፍል አስተባባሪ ስልጠናውን የሰጡ ሲሆን በክርስቲያን ህይወት ምልልስና ምስክርነት ያተወከረው ስልጠና ህይወት ለዋጭ ና አገልጋዮች የዘነጓቸውን መሰረታዊ የክርስትና ምሰሶዎችን በማስተዋል እንዲያገለግሉ የሚያስችል መሆኑን አስተባባሪው ተናግረዋል የጌታ ደቀ መዝሙር ሆነው በህይወት ዘመናቸው በመታመን ያሳለፉትን የሐዋርያው ፊሊጶስ ኢንድሪያስ የህይወት ምልልስ በስልጠናው እንደ ምሳሌ የተጠቀሰ ሲሆን አገልጋዮች ከነዚህ ቅዱሳን የህይወት ተ። ተሞክሮ በመማር ሊተጉ እንደሚገባ አስረድተዋል። በስልጠናው የተሳተፉ ሰልጣኞች በሰጡት አስተያየት ስልጠናው ከዚህ ቀደም ስለ ወንጌል ስርጭት የተለያዩ ስልጠናዎች የወሰዱ ቢሆንም ይሄኛው ግን አሳታፊና ለዋጭ እንደሆነ ተናግረው ሁሉም ነገር ከራስ የህይወት ለውጥ እንደሚጀምርና ከዛ በኋላ በቀላሉ ሌሎችን ማድረስ እንደሚቻል ገልጸዋል። ለወደፊቱ ወደ ተላኩበት አጥቢያ በመመለስ ያወቁትን እንደሚያካፍሉ፣ በሰጧቸው መጽሀፍት እንደሚጠቀሙ ማስረድተዋል። በእለቱ ሰልጣኞች ወንጌል ላልደረሳቸው ወገኖች፣ ዘመዶች፣ የስራ ባልደረቦቻቸውና ጎረቤቶቻቸው የመዳኔ ምስራች ቃል እንደሚያደርሱ በጌታ ፊት ጸልየዋል ጸሎቱ መጋቢ ሚልክ ያስታይ የድሬዳዋ ወንጌል አማኞች አብያተ ክርስቲያናት ካውንስል የስራ አመራር ቦርድ ሰብሳቢ መርተዋል በአሁኑ ጊዜ ቢሊግርሃም ኢቫንጀሊስቲክ አሶሴሽን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር የክርስቲያን ህይወት ምስክርነትና ተስፋ በሰቆቃ ውስጥ የተሰኙ ስልጠናዎችን በተለያዩ አካባቢዎች በመስጠት ላይ ይገኛል በቅርቡ በድሬዳዋ ከተማ ከአንድ ሺህ በላይ ለሚሆኑ ባለትዳሮች አገልጋዮች ታማኝነት የተሰኘ ስልጠና ለመስጠት ሲስተም አቅዷል። መረጃውን ከቢሊግርሃም ኢቫንጀሊስቲክ አሶሴሽን የሚዲያ ክፍል አገኘ ነው። የቢሊግርሃም ኢቫንጀሊስቲክ አሶሴሽን ከተለያዩ ቤተ እምነቶች እና የቤተ ክርስቲያን ደጋፊ አገልጋዮች ለተወጣጡ ወጣት አገልጋዮች የግማሽ ቀን ስልጠና ተሰጠ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ስልጠናው በንግግር የከፈቱት የኢትዮጵያ የወንጌል አማኞች የቤተ ክርስቲያናት ካውንስል የዓለም አቀፍ ግንኙነት ዳይሬክተር መጋቢ አሸብር ከተማ፣ ወጣቶች በክርስቲያናዊ እሴት ታጥቀው ለወንጌል ስራ ሊሰማሩና በቤተ ክርስቲያን ውስጥ ያላቸውን ተሳትፎ እያደገ ራሳቸውን የመንግስቱ ስራ ተረካቢ ለመሆን ማብቃት እንዳለባቸው አስገንዝበዋል። በአዲስ አበባ ከተማ የሚገኘው በቤዛ ኢንተርናሽናል ቤተ ክርስቲያን በተካሄደው የክርስቲያን ሕይወት ምስክርነት በተሰኘ ስልጠና ሁለት መቶ የሚጠጉ ወጣት አገልጋዮች ተካፋይ ሆነዋል። ቄስ ባንታየው ታደሰ የሀና ሳሪስ መካነ ኢየሱስ ማህበረ ምእመናን መሪ ካህን የቢሊግርሃም ኢቫንጀሊስቲክ አሶሴሽን የተዘጋጀውን ይህንኑ ስልጠና የሰጡ ሲሆን አንድ አማኝ ክርስቶስ ኢየሱስን ተቀብሎ ማመን ብቻ ሳይሆን ምሳሌነት ያለውን እምነት ሊኖር እንደሚገባ አበክረው አስገንዝበዋል። ምሳሌነት ያለውን እምነት የሚኖር አማኝ ለመም ለመምከርና በህይወቱ ስለ ጌታ ኢየሱስ ለማሳየት ፈጽሞ እንደማይቸገር አስረድተዋል። የክርስቲያን ህይወት ምስክርነት ትምህርት ክርስቲያኖች በእምነታቸው ጠንካራ መሰረት እንዲኖራቸው የሚያስችል ቁልፍ መጽሐፍ ቅዱሳዊ መርሆች እንዲጨብጡ የሚያስችልና ድነሺ ክርስቲያናዊ ህይወትን ለመገንባት እንዲሁም የተትረፈረፈ ህይወትን ለሌሎች እንዴት ማካፈል እንደሚቻል የሚያሳይ ስልጠና ነው። ስልጠናው በቢሊግርሃም ኢቫንጀሊስቲክ አሶሴሽን ተዘጋጅቶ በተለያዩ ሀገራት በመስጠት ላይ ይገኛል። በዚህ ስልጠና ተሳታፊ የሆኑ ወጣቶች ቴክኖሎጂዎችን ኤንድርያስ ነኝ የተሰኘውን ካርድ በመሙላት ለወዳጅ ዘመዶቻቸውና ና የስራ ትምህርት ጓደኞቻቸው መጸለያቸው ታውቋል። የወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን በአዋሬ አጥቢያ ለምታስገነባው የማምለኪያ ሕንፃ ግንባታ መሰረተ ድንጋይ አስቀመጠች። ባልደረባችን ሮማል ከሊል እንደሚከተለው ታቀርበዋለች። በመርሃ ግብሩ ላይ የኢትዮጵያ ወንጌል አማኞች የቤተ ክርስቲያናት ካውንስል ፕሬዚደንት ዶክተር ጣሰው ገብሬን ጨምሮ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ እና የኢትዮጵያ የወንጌል አማኞች የቤተ ክርስቲያናት ፕሬዚደንት ፓስተር ጻዲቁ አብዶ እንዲሁም ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎችና የቤተ ክርስቲያናት መሪዎች በተገኙበት በይፋ የመሰረት ድንጋይ ተቀምጧል። የካውንስሉ ፕሬዚደንት ዶክተር ጣሰው ገብሬ ለቀጣይ ትውልድ የሚሻገር እንዲሆን በጥራት እና በፍጥነት እንስራ ብለን ብለዋል። ቤተ ክርስቲያን ከህንፃ ባሻገር የህመናን ህይወት በቅድስና መስራት ላይ ጥንቃቄ እናድርግ ያሉት ደግሞ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ናቸው። ዛሬ እግዚአብሔር ጊዜ ጨምሮልናል። በተሰጠን ጊዜ ሳንጠቀም እንዳንጸጸት፣ በተጨመረልን ጊዜ እግዚአብሔርን ስራ ልንሰራ ይገባል ያሉት ደግሞ የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ህብረት ፕሬዚደንት ፓስተር ጻዲቁ አብዶ ናቸው። የቤተ ክርስቲያኒቱ መሪ ሐዋርያው ዳንኤል መኮንን በበኩላቸው ይህን የሚገነባው የቤተ ክርስቲያን አዳራሽ የነገ ትውልዶች ነው ዛሬ ስንሰራ የሚያመልጠንና የሚሄድን ትውልድን እያሰብን እንሰራለን ብለዋል የወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን በ 1990 ዓ.ም ጀምሮ ባለፉት 28 ዓመታት በሀገራችን ኢትዮጵያና ከሀገር ውጭ የምስራችን ወንጌል እየሰበከች መቆየቷ በመድረኩ የተጠቀሰ ሲሆን የአዋሬ ወንጌል ብርሃን ዓለም አቀፍ ቤተ ክርስቲያን አዲስ ሕንፃ ግንባታ በዕለቱ የተገኙ የቤተ ክርስቲያናት መሪዎች በይፋ የመሰረት ድንጋይ በማስቀመጥ አስጀምረውታል ውድ ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። ከግማሽ ህዝብ በላይ ያለ ሃይማኖት የሚኖርባት ደቡብ ኮሪያ ዛሬ ላይ አስገራሚ የወንጌል እሳት የሚቀጣጠልባት ሀገር መሆኗ ተነገረ። ከግማሽ ህዝብ በላይ ያለ ሃይማኖት የሚኖርባት ደቡብ ኮሪያ ዛሬ ላይ አስገራሚ የወንጌል እሳት የሚቀጣጠልባት ሀገር ሆናለች። ከ19ኛው ክፍለ ዘመን ጀምሮ ወንጌል በፍጥነት በበዛበት ዛሬ ላይ 20ሺ እጅ ያህሉ ዜጋ የፕሮቴስታንት ክርስትና እምነት ውስጥ ይገኛል። በጥናቶች መሰረት አሁናዊ አሃዙ የሚከተለው ነው። ፕሮቴስታንት 20 ፐርሰንት፣ ሃይማኖት የለሽ 51 ፐርሰንት፣ ቡዲስት 17 ፐርሰንት፣ ካቶሊክ 11 ፐርሰንት። በዚህ አሃዝ መሰረት 11 ሚሊዮን ያህል የፕሮቴስታንት ክርስትና እምነት ተከታዮች አሉ። በሀገሪቱ ትልቁ ቤተ ክርስቲያን ከምስሉ የሚታየው የዩዶ ሙሉ ወንጌል ቤተ ክርስቲያን ሲሆን፣ በክርስቶስ ምሬት የተተከለው ደግሞ በምስሉ የሚታየው መጋቢ ዮቾንግ ጊዜ ነው። ቾ በዓለማችን የወንጌል ተጽዕኖ ካሳረፉት መጋቢያ መካከል አንዱ ሲሆን፣ መጽሐፍቶቹም አማርኛን ጨምሮ በበርካታ ቋንቋ የተተረጎሙና የተወደዱ መሆናቸው ይታወቃል። ይህ ሰው ከደቡብ ኮሪያ አልፎ በዓለም ወንጌል ያዳረሰ ሰው ነው። በኮሪያ ቋንቋ የሱ ይባላል። በሱዳን ጦርነት ወቅት እጅግ ጥንታዊ አብያተ ክርስቲያናት ጥቃት እየደረሰባቸው ነው ተባለ። ባልደረባችን ሮማን ክሊል ነቢከተነው ታቀርበዋለች። በሱዳን ውስጥ ካሉ ጥንታዊ ቤተ ክርስቲያናት ሁለቱ ጥቃት ከደረሰባቸው በኋላ የሱዳን ክርስቲያኖች አዳዲስ ፈተናዎች አጋጥመዋቸዋል ሲል ወርዚ ኒውስ በዘገባው ላይ አስፍሯል። የሱዳን ወንጌላዊት ፕሬስባቴሪያን ቤተ ክርስቲያን አባላት ባለፈው ሳምንት በቤተ ክርስቲያኗ የፊት ግድግዳ ላይ በቀይ ቀለም የተጻፈ የእስልምና ሻሃዳ ከአላህ በስተቀር አምላክ የለም መሐመድም መልእክተኛ ነው የሚለውን የእስልምና እምነት መገለጫ እንዳገኙ ተናግረዋል። ዘገባው አክሎ በአንድ ኦርቶዶክስ ቤተ ክርስቲያን በውጫዊ ግድግዳ ላይ አላህ ዘላለማዊ ነው የሚል ጽሑፍ ተጽፎ እንዳገኙም አክለዋል። የክርስቲያን ሶሊዳሪቲ ወርልድ ዋይድ የተሟጋቾች ቡድን ስለ ክስተቶቹ ስጋት አንስተዋል። በሱዳን ውስጥ ካሉ ጥንታዊ የክርስቲያን የአምልኮ ቦታዎች መካከል የሚመደቡ ሁለት አብያተ ክርስቲያናት በፖርት ሱዳን ገበያ መሀል ላይ ከፖሊስ ጣቢያና ከአቅራቢያው ካሉ የመንግስት አስተዳደር ህንጻዎች ፊት ለፊት ይገኛሉ። ፖርት ሱዳን በይፋዊ የሱዳን ጦር ኃይሎችና በፓርላሜንታሪ ፈጣን የድጋፍ ኃይሎች መካከል በተቀ የሚንቀሳቀሱ ግጭቶች ውስጥ በመቶ ሺዎች የሚቆጠሩ በውስጥ ተፈናቃዮች መሸሸጊያ ሆና ብቅም አለች። ነገር ግን ለአናሳ ክርስቲያኖች ፓርት ሱዳን ደህና አይደለችም ሲል ጠቁመዋል። አብያተ ክርስቲያናት ማዕከላዊ ቦታ ላይ ቢሆኑም ፖሊስን ጨምሮ በአካባቢው ባለስልጣናት ምንም አይነት እርምጃ አልተወሰደም ሲል ዘገባው አክሎ አስነብቧል። ሱዳን ለክርስትና አስቸጋሪ በሚባል ከ50 ሀገራት እጅግ አስቸጋሪ በመባል በአምስተኛ ስፍራ ላይም ትገኛለች። መረጃውን ከክርስቲያን ቱዴ ኒውስ አገኘ ነው። በሜክሲኮ እና በአሜሪካ ድንበር ከመኪና ወንበር ጋር ተሰፍቶ ወደ አሜሪካ ሊሻገር የነበረው ግለሰብ አሳዛኝ ጉዞ አስደንጋጭ ክስተት ሆኖ ተመዘገበ። ባልደረባችን ሮማን ክሊል እንደሚከተለው ታቀርበዋለች። ሰሞኑን በሜክሲኮና በአሜሪካ ድንበር ላይ የተፈጸመ የኢንሪኬ አጊላር ካልቾላ ጉዳይ ሰዎች ተስፋ ሲቆርጡ ለመሞከር ፍቃደኛ የሆኑትን የክፍ አደጋ ደረጃ የሚያሳይ አስደንጋጭ ክስተት ሆኖ ተመዝግቧል። ታሪኩ የብዙዎችን ልብ የነካ ሲሆን በአንድ ጊዜ አስገራሚነትና ልብ የሚሰብር ሀዘንን የያዘ ነው። ኢንሪኬ አጊላር ካንቾላ ወደ አሜሪካ ለመሻገር የሞከረው በእጅጉ አደገኛ በሆነ መንገድም ነበር ራሱን ከመኪና ወንበር ጋር በቀጥታ በመስፋት ውስጥ በመደበቅ ድንበሩን ለማቋረጥ ሞክሮ ነበር። የድንበር ጠባቂ ኤጀንቶች ሚስጥሩን ያገኙት ሁኔታው እጅግ የሚያስገርምም ነው። በመጀመሪያ በመኪና ወንበር ላይ ያለፈ ስፌት ከወትሮ የተለየና ያልተስተካከለ መሆኑን አስተዋሉ። ከዚህም በተጨማሪ ወንበሩ ከሚገባው በላይ ክብደት እንዳለውም ተሰማቸው። ይህ ጥርጣሬ ተከትሎ ወንበሩን ሲከፍቱት የኢንሪኬ አጊላር ካንቾላ ከመቀመጫው ፍሬ ውስጥ ተጣጥፎ ተገኝቷል። ሪፖርቶች እንደሚያሳዩት ወንበሩ ሙሉ በሙሉ በእሱ ላይ ተገንብቶ እንደገና ስለ ተሰፋ ካንትሮል ለመቀስቀስ መቀስቀስ ወይም በአግባቡ ለመተንፈስ የሚያስችልበት ሁኔታ በጭራሽ አልነበረም። ይህ ሁኔታ ኤንሪኬ በጉዞ ውስጥ ለህይወት አስጊ በሆነ እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደቆየ ያሳያል። የአሳዛኝ ክስተት ሰዎች ያለ አማራጭ ሲቀሩ ሲቀሩና ጥግ ሲደርሱ የሚደርሱበትን ከፍተኛ የአደጋ ደረጃ በግልጽ ያሳያል። ድንበር ለማቋረጥ ተስፋ በመቅረጥና በጭንቀት ውስጥ ሆነው ራሳቸውን ለሞት አደጋ የሚያጋልጡ ስንት ሰዎች ይኖሩ ይሆን? የኤንሪኬ አጊላር ካንትሮላ ታሪክ የብዙ ሰዎችን አይነ ፈተና ና ለረጅም ጊዜ በአእምሮ ውስጥ የሚቆይ ልብ የሚነካ ታሪክ መሆኑም ተመላክቷል። መረጃውን ከኢዲቪ መዝናኛ ኒውስ አገኘ ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌ ዳለሙ እንዲሁም ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ